ዘማሪ ቴዎድሮስ መዝሙሮችን በጣም የምወድለት የቤተ ክርስቲያን አገልጋይ ነው። ሲናገርም ሰምቸውም አላውቅም። በዚህ ቪዲዮ ላይ በተናገረው ነገር በመርህ ደረጃ ስህተት አለበት ባይባልም ሊያስተላልፍ የፈለገው ቁም ነገርና ያስተላለፈበት ጊዜ ደግሞ ንግግሩን ተንኳሽ ንግግር ያደርግበታል። እንዳልኩት አባትን ማክበር አይገባም የሚል የለም። ያለ ጳጳሳት፣ ያለ ካህናት ቤተ ክርስቲያን አገልግሎት አለ ያለም የለም። አባቶች መሰደብ አለባቸው ያለም የለም። አባቶች መሰደብ የለባቸውም። በዚህ እንስማማለን። ቴዎድሮስ እዚህ ላይ ስህተት የለውም። ነገር ግን ይህ ንግግሩ የታሪኩ ግማሽ ክፍል ነው። ለዚህ ንግግር የገፋው አባቶች ከሜዳ ስለሚሰደቡ እንዳልሆነ ልቦናውም ያውቀዋል። በአባቶቹ ወንበር ተቀምጠው የአባትነትን ሥራ የማይሰሩትን እንደ ሰነፍ እረኛ በጎቻቸውን በቀበሩ የሚያስበሉትን የተሾሙበትን ዓላማ ዘንግተው ፖለቲከኞችን የሚያገለግሉ መለካውያንን ግን በግብራቸው መጥራት ስድብ ሳይሆን ለቤተ ክርስቲያንም ማደላት እና አካፋንም አካፋ ማለት ነው። በአርሲ ብቻ በሁለት ሳምንት ውስጥ ከአርባ በላይ ንጹሃን ኦርቶዶክሳውያን በጭካኔ ሲጨፈጨፉ እያዩ ምንም ያላሉ ምንም እንዳልተፈጠረ ሰፈር ለሰፈር ሐውልት ለመመረቅ ሚዲያ ይዞ የሚዞሩ አደናጋሪዎችን አክብሩ ማለት ትርጉም አይሰጥም። የቤተ ክርስቲያን ሚዲያ እንኳን እንዳይዘግብ እንቶፈንቶ ፈንቶ ሲያስለጥፉበት የሚውሉት እነማን እንደሆኑ ሊጠፋውም አይገባም ነበር። አንተ ምክንያት ሰጠህ። ከዚህ ግህ ግብራቸው መስማማት ትችላለህ። ዓለም ያወቀውን በቀበሩ ያስብሏቸውን በጎቻቸውን ግፍ ግን መደበቅ አይቻልም። አንተም አንስተባል። የነገሩ ማጠንጠኛ የብዙዎችም ቅሬታ ያመሆኑን ግን ልብ ቢያውቅም አልፈህዋል። ይህን በማድረግም ለዝምታቸው ጉልበት አትሰጣቸውም። እንዲያውም በሕዝቡ ዘንድ እንዲጠሉ ነው የምታደርጋቸው። ሌላም ያነሳው ስህተት አለ። ሙፍቲን እያከበረ አባቶችን የሚሳድብ ብልሃል። የሙፍቲ መከበር ምንጩ ገብቶ ከሆነ ይህንን መናገር አልነበረብህም። ሙፍቲ ሰውነትን ተሻግረው የእምነት አጥርን አልፈው ለመላው ሰው ልጅ መጨነቅ ብቃት ላይ በመድረሳቸው አሁንም እናክብራቸዋለን። እናከብራቸዋለን። መልካም ሥራ እንደሚያስከብር ያሳዩ ድንቅ አባትም ነበሩ። እኛም ያልነው እንደዚያ ሁሉ ሰውነትን አስቀድሙ፣ ለተሾማችሁበት ተልኮ ተፋጠኑ እንጂ የባለ ጊዜ አገልጋይ ሆናችሁ ከሐሰት ጋር አትተባበሩ ነው። የሚጠብቃቸውን ምስኪን በጎች በቀበሮ መበላት ለመደበቅ ሰበብ የሚደረድረን ሰነፍ እረኛን በአግባቡ እንቅሰዋለን ያ ማለት ግን ጳጳሳትን ክህነትን ማቃለል አይደለም። እያደናገሩ የማለፍ ጊዜው ያበቃለት ይመስለኛል። ሌላው ያነሳው ለቤተ ክርስቲያን ተቆርቆረው በሚዲያ ለእውነት የሚቆሙትን ሁሉ ለሳንቲምና ለተከታይ የሚያደርጉትን አስመስሉም አቅርቦታል። ይህም ስህተት ነው። እንዲያውም ብዙዎቻችን ለቤተ ክርስቲያን ድምፅ ለመሆን ሲባል ከራሳችን የግል ህይወታችን ሳይቀርም ቀንሰን ስራችንን ሁሉ ትተን ድምጽ ለመሆን እየጣርን ያለ ነው። ለዚህም ከማንም ምስጋን አልፈለግንም አይገባምም። ወደን ያደረግነው የህሊና አረፍት ለማግኘት። አባቶች ኃላፊነታቸውን ይወጡ፣ እንደ ስማቸው አባት ይሁኑ፣ የልጆቻቸው ሞት ይሰማቸው፣ በተኩላ በጎቹ ሲያልቁ ዝም አይበሉ፣ ረኝነታቸውን በተግባር ያሳዩን፣ ስናልቅ ዝም አይበሉ፣ የቤተ ክርስቲያን ጠባቂነታቸውን ያስመስክሩ ማለት አባቶችን መስደብ እንዴት እንደሚሆን ሥላሴ ብቻ ያወቀው አባቶች ኃላፊነታቸውን ባለመወጣት ብቻ ሳይሆን የኦርቶዶክሳውያን ሞት አስቻይ ሁኔታ እየፈጠሩም ነው። ስለዚህም ለሚሞቱት ክርስቲያኖች ሁሉ እነሱም ተጠያቂ ናቸው ማለትን ክህነት የተሰደበ አባቶች የተዘለፉ አድርጎ መረዳት ወይ የመረዳታችሁን መጠን ይነግረናል፣ አሊያም ከየትኛው በኩል እንዳላችሁ ይነግረናል። ከቤተ ክርስቲያን ስደትና የክርስቲያኖች ጭፍጨፋ ይልቅ የአባቶች መተቸት የሚያንገበግበው ሰው አገልጋይ ዘማሪ መምህር ቤተ ክርስቲያናዊ አረዳዱ ምን አይነት እንደሆነ በምኑና እንዴት እንደሚያስብ ሊገባኝ አይችልም። አንዳንድ ሰው መቼ ምን መናገር እንደሌለበትም አያውቅም። ሌላው መንፈሳዊ ነገሩ ይቅርና ከገባህ በአንድ መድረክ ስንት ሺህ ብሮችን አፍሰህ የምትመጣው አሁን የምትኖረውን ኑሮ እየኖርክ ያለኸው በክርስቲያኖች ነው። እነሱ ስላሉ ነው፣ ከአገር አገር እየተሽከረከርክ ተንፈላሰህ የምትኖረው ክርስቲያኖች ስላሉ ነው። በክርስቲያኖች ነው እነሱ እያለቁ እየተጨፈጨፉ የጥቃት ኢላማ ሆነው ከግድያ የተረፉት እየታፈኑ የደረሰ ሰብላቸው ተለይቶ እየተወሰደባቸው የቀረውም እየተቃጠለባቸው አባቶችን አትተቹ ማለት እንዴት ይቻልህበት? በዚያ ላይ ሁሉንም ጨፍልቀህ ለሳንቲም እና ለፎሎወር ሲል የሚተች አድርገህ ማቅረብህ የበለጠ አሳዛኝ ነው እያልን ያለነው የክርስቲያኖች ሞት ይቆም፣ አባቶች የገዳይና አስገዳዮች አስቻይ አይሆኑ፣ በዝምታ ተባባሪ አይሆኑ፣ የኛ ሞት ግድ ይበላቸው፣ ጠባቂነታቸውን ያሳዩን፣ የተሰጣቸውን ኃላፊነት ይወጡ ወዘተ የሚል እንጂ ይሰደቡ አላልም። ክህነትም ይነቀፍ አላልም። ከስንት ኦርቶዶክሳውያን ፍጅት ይልቅ የአንድ ሕንፃ ምረቃ ግድ የሚላቸው አይሆኑ ነው የምንለው። አረርቴ ላይ ያኔ እንጨቱ ተረመሶ ኦርቶዶክሶች ሲሞቱ ማዘኑን ያልገለጠ ጳጳስ አልነበረም። አሁን ከዚያ በከፋ ሁኔታ በየቀኑ ሲጨፈጨፉ በዝምታ የሚታለፍበት አመክንዮ ምንድን ነው? እውነትን ካለፈራት ከእውነት ጋር ካልቆመ የገዥን መንግስት ፊት እያየ የሚያዝን የሚናገር ጳጳስ አባት አባትነቱ ምኑ ጋር ነው? እያልን ያለኑ ከእውነቱና ከልጆቻቸው ጎን ይቆሙ ነው፣ አያስፈጁን ነው። ይህን አባቶችን መስደብ አድርገ ከቆጠርከው